እግዚአብሔር ያደረገልኝን ሐኪም ቤት ገብቼ ነፍሰ ጡር ነበርኩኝ። አስወጪ አሉኝ ስድስት ወር ልጅ። ይሄ ልጅ መውጣት አለበት፣ በሽተኛ ነው ልጅሽ አሉኝ። እዚህ ጤና ጣቢያ ዘውድቱ ልኮኝ ማለት ነው። እኔ ደግሞ እሺ ብዬ ምንድን ነው ስላቸው፣ ይሄ መድኃኒት ውጠሽ ልጅሽ እንዲወጣ ነው የነበረ። ሰይጣን ስራ የተደረገብኝ እሺ ብዬ መድኃኒቱን ተቀብዬ ወደ እግዚአብሔር ቤት መጣሁ። እኔ በወቅቱ ጴንጤ አልነበርኩም። ወደዚህ መጣው። እዚህ ተጸለየልኝ። ምናለኝ ምን አለኝ ሄደሽ ልጅሽ አንገት የለውም ግን ጤነኛ ልጅ ነው። ቢወለድ በሽተኛ ነው አንቆታል የሆነ ነገር አንቆታል ነው የተባለው ሐኪም ቤት። ይሄ ጤነኛ ልጅ ያነቀው የሰይጣን ስራ ነው አልኩኛ። እኔም ወደ እግዚአብሔር ቤት መጣሁ። እዚህ ጸሎት ተደረገልኝ። ወዲያው ሄደሽ ታይ ነው የተባልኩ። እዚህ ተጸለየልኝ። አሁን ሄደሽ ታይ ልጅሽ ጤነኛ ነው ተባልኩኝ። ሄጄ ስታይ ልጄ ጤነኛ ነው። መድሃኒቱንም አልዋጥኩም አለልኝ። ኢየሱስ ጌታ ነው። ሁለተኛ ነገር የሆነልኝ እባብ በጣም በየቀኑ እየመጣ ያስቸግረኝ ነበረ። ጤነኛ እባብ እየመጣ በሬ ላይ ልጅ ነበረኝና እሱ እንቅልፍ አይተኛም። እሱም እዚህ ቤት መጥ የመጣውና ከተጸለለት በኋላ ልጅ የሚንቅልፍ ተኛል። እባቡም ጠፋ። እግዚአብሔር የተመሰገነ ይሁን፣ ክብር ይሆን። እኔ ምልሽ ልጁ አንገት የለውም ራስ የለውም፣ ሙሉ ሰውነቱ አለው ግን አንገት የለውም። በዚህ ጋ አንቆታል ሲወለድ እያነቀ ይመጣል፣ ጤነኛ ልጅ አይሆንም አሉኝ። ጤነኛ አይሆንም አስቦጭ ብሎ መድኃኒት ሰጡን። ይሄንን በሃያ ስምንት ሰዓት ውስጥ ውጥሽ ተመልሰሽ ነው ያሉኝ። እኔ ግን እሺ ብዬ ተቀብያቸው ከዋጥሽ በኋላ ልጁ ይወጣል ይወጣል እንደዚህ ብሎ የት ሆስፒታል ነው ዘውዲቱ ሆስፒታል ነው። ልጁ በሽተኛ ነው ብሎ ነው የጻፉልኝ። ልጁ በሽተኛ ነው ይውጣሉ ይውጣሉኝ መድሃኒት ሰጡኝ። ከዚህ ቤት መጥቼ ከተጸለልኝ በኋላ ይዤ ትልቅ ሆስፒታል 58 ነው የወሰደኝ ባለቤቴ። ትክክለኛ ሆስፒታል መሄድ ያለብሽ ብሎኝ እዛ ወሰደኝ። ኖርማል ነው ምንም የለበትም። ልጅ ነጻ ነው፣ ልጅ ነጻ ነው ተባለ። ሃሌሉያ ለጌታ ጨጭቡ ባታች። ኢየሱስ ለዘላለም ጌታ አሜን ክብር ላይ የሱ ሲሆን አሜን። ህጻኑ ከዚህ በፊት አይተኛም እያልሽ ነበረ። አው እሱም እዚህ ቤት ይዤ መጥቼ ከተጸለለ በኋላ ተኝተዋል፣ ደህና እንቅልፍ። በአካል እባብ ይመጣ ነበረ፣ ወደ ቤት ይመጣል። አው እባብ በየቀኑ ስድስት ሰዓት ሲሆን ወደ ቤት ነው የሚመጣው። ቀጥ ብሎ ቀጥ ብሎ ይመጣል። ዶሮች ነበሩኝ፣ እነሱ ሲጮው ምንድን ነው ብዬ ሲወጣ እባብ ነው በቃ ምን እንደሚያክል በር ላይ አንድ ቀን ባለቤት የገደለ ከዛ በኋላ ምንም ሰላም ነን፣ በቃ ከዛ በኋላ ህጻኑ እዚህ ተጸለ መተኛት ጀመረ። ይሄ ነበረ አዎ። መኝታ ፈርቶ አይተኛም፣ አስወጡኝ ይላል፣ ማብራት ይላል፣ አስቸግሮኝ ነበረ። እዚህ ቤት መጥቶ ከተጸለ በኋላ ጤነኛ ልጅ ነው። ልጅ አሁን ሰላም ነው፣ ሰላም ነው። እስኪ ባካቸው ለጌታ አጨብጭቡ እስኪ። አሜን። ኢየሱስ ለዘላለም ጌታ ነው፣ ክብር ይሁን። ይሄ መዲያነት ህፃን ማስወጫ እንዲሞት ነው የተሰጠሽ።

ብላኝ ስትለኝ ከዛ ለትልቁ ልጄ ልጄ እኔ ዛሬ ህልመ ይቻለሁ እኔ እግዚአብሔር ያድነኛል ወደ እግዚአብሔር ቤት መሄድ አለብኝ አልኩና ወደ እግዚአብሔር መጣሁ። ከዚህ በፊት በኦርቶዶክስ ሃይማኖት ውስጥ ነበር። በጣም እንደውም ኢየሱስ ይሻላል እሱ ያድነኛል ብለሽ መጣ። ለዚህ ጌታ ታዲያ ምንድን ነው የምትይው? አራ አጨብጭብ ሙስኪ ኢየሱስ ጌታ ነው። በእኔብር እውነተኛ ልጅ ጤነኛ ከወለድሽ ትልቅ ልጅም አለኝ፣ የአስራ አንደኛ ክፍል ተማሪ ባለቤትም፣ እኔ እውነት አንቺ እግዚአብሔር ረድቶሽ ጤነኛ ልጅ ከወለድሽ ሁላችን ቤተሰብ እንሄዳለን ብሎኛል። አረ ለጌታ ለእኔ የደረሰ አምላክ ለእናንተ የምድረስላችሁ፣ ተሸግራችሁ በልጅ አይፈትነን ልጅ አጣችሁ ተሸግራችሁ የመጣችሁ እኔ ብዙ ቀን አልቅሻለሁ። አንድ ወር ሙሉ አልቅሻለሁ። ሐዘንተኛ ነበርኩኝ። ጥቁር ልብስ ነበር የሚያምራኝ። ለእውነት ከሆነ ማለት ነው። ምንድን ነው ሁልቀን ጥቁር ሻሽ የምታስር ይለኛል ባለቤቴ በቃ። እኔ ልብስ መልበስ ራሱ አያምራኝም ነበር። በጣም ጥቁር ልብስ ነው መልበስ የሚያምራኝ ነበር። እግዚአብሔር ግን ከዚህ ሁሉ አውጥቶኛል። ሀሌሉያ! ለጌታ ጨብጭቡ እባካችሁ። ኢየሱስ ጌታ ነው። ክብር ለኢየሱስ ይሆን። እጃችሁን ዘርጎና በክብር ጤናማ ልጅ አቅፈሽ ተመጫያለሽ በለዋት። አሜን። እግዚአብሔር በለዋት፣ ላንቺም ለትዳርሽም የተዘጋውን በር ከፍቶልሻል። በሮች ተከፈቱ። ጤነኛ ልጅ ከሌሎች ሁሉ የሚበልጥ የሚያምር ድንቅ ልጅ አቅፈሽ ትመጪያለሽ። በምስጋና ትቆም ያለሽ። ሃሌሉያ! ሆነ በኢየሱስ ስም።

ጌዴ እንትና መርፌ አይባቡላ እረተ ክምሰል አገሮ እፊ ዶጋ ሐኪም ቤት ከሄድኩ በኋላ መርፌ ሲወጋ ከተወጋ በኋላ እግሬ አበጠ በግራ በኩል። ከዛ ሲያብጥ እንደገና ሐኪም ቤት ሲወስዱኝ ድጋሚ ይዘሽ ነሽ አሉኝ። ያን

የሱስ ጌታ ነው። ትላንት ታዲ ስትመሰክር ለዛሬ ብዬ ነው አርብለትእና ሐኪሞች ወደ ካንሰር ተቀይሯል። ከዛ ከወሰደች በኋላ አጥንት ላይ ነው እየተወጋው እየተወጋው አብጧል ብሎ ሁለት ሶስት ቆርጦ ለማግል ሲሞክር እምቢ አላቸው እምቢ ስል እንደገና ይዘሽነኝና አራጅ ይነሳላሉ። አራጅ ለማስነሳትም እዛ ስትሄድ ይሄ ነገር ለኛም ከብዷል፣ ይሄ ወደ ካንሰር ሊቀየር ይችላል፣ ስለዚህ ሌላ አኪም ቤት ይዘሽ ሂጂ ብሏት ነበረ። ሌላ አኪም ቤት ይዤ ከሚሄድ ወደ ማሚጋ ወስዳለው ብዬ ማሚጋ አመጣሁት። ሳምንት ሙሉ እንቅልፍ አይተኛም ነበር፣ እግሩ መሬት አይረግጥም ነበር፣ አይጫወትም ነበር። ማሚጋ ካመጣ በኋላ ማሚ ከጸለየች በኋላ ወዲያው እንቅልፉን ተኛ፣ እግሩ መሬት አረገጠ፣ መጫወት ጀመረ፣ ያለች ነው። ክብር ለጌታ ይሁን፣ አጨብጭቡት ለጌታ። በእውነት ድንቅ ምስክር ነው። ሀሌሉያ። የተኛው ዶክተር ካንሰር ሊቀየር አይችልም፣ ክርስቶስ ግን ይቀይራል። ከዛን ቃን ጀምሮ ይጫወታል፣ ምቱን እግሩ ይረግጣል፣ እንደፈለገ ይተኛል። ጌታን አክብሩ። ማምን አብስታችሁ ባርኩልኝ እያለች ነው።